አንድ ላይ ተገኝተን በጀማ እንድንሰግድ እንደአምላው ሳይለያየን በቃ ሌላ ወጣቱም በአንዳንድ ነገር የሚሸወዳለ፣ በረመዳን አንድ ላይ እንድንገናኝ ሁላችን በጉጉት እንጠብቃቸዋለን ወጣቶቻችን። በጣም በመጨረሻም አንድ ጥያቄ ልጠይቅ። ስናፈጥር የምንለው ዱአ ምንድን ነው? ስናፈጥር የምንለው ዱአ አላሁ አለም መልስ ነው። አላሁ አለም መልስ ነው። ሹክራን እናመሰግናለን። ሰላም አለይኩም ወረህመቱላሂ ወበረካቱህ። ልዋወቅ ጅላሉ ሸሪፍ እባላለሁ። ላሉ ከየት ነው? እዚህ ወልቂጤ ከተማ ወልቂጤ። ማሻአላህ ረመዳን ምን ይመስላል? ረመዳን የዚህ ጀማ መስጂድ ና እዚህ ነሽ? አዎ እዚህ ነው። በጣም ይለያል። ያው ሁሌም ደስ በሚል ሁኔታ ነው የምንጾመው። አላህ ለሀገራችንም ለዚህ ለከተማችንም ሰላም ብለን ያው። እየጠበቅ ነው ነው በዱዋ ማሻላ። እንዴት ነበር አምና? አምና ምንም አይልም ያው ከአንዳንድ ከኑሮ ሁኔታዎችም የተሻለ ባይሆንም ምንም አይልም አልሀምዱሊላ፣ በሰላም ጾመን ጾማችን አገባደን ጨረሰናል። ዘንድሮ ሳ ኢባዳውን በምን አይነት መልኩ ለማሳለፍ አስባቸዋል? ሻለ ካለውም ከሌለውም ጋር አብረን ሁነን ለመጾም ተካፍለን ያለንንም እያካፈልን ለመጾም ከአላህ ጋር እየተጠባበቅን ነው። ማሻአላህ በጣም እናመሰግናለን። በመጨረሻም አንድ ጥያቄ ልጠይቃችሁ እንሻአላህ። ረመዳን ጾመንስ እና ስናፈጥር የምንለው ዱአ ምንድን ነው? ብስሚላ አላ ብስሚላ። እናመሰግናለን። ነሽ ሰላሙ አለይኩም። በቅድሚያ ስምሽ ማን? አብድልገኒ። ኬት ነው? ኮልቂቴ። እንዴት ነው ረመዳን ወጣቶች ያለው ነገር ከረመዳን ጋር ተያይዞ ምን ይመስላል? አሪፍ አሪፍ። አንተ የምታሳልፍበት አካባቢ ላይ ፕሮግራሞች አሉ ለረመዳን የተዘጋጁ ወይስ እንዴት ነው ስኪን ማቢያ ምናምን የሚዘጋጃቸው ፕሮግራሞች አሉ። እንደው ለማህበረሰቡ ታስተላልፈው መልእክት ካለ ወይ ለጓደኞች፣ ለቤተሰብ፣ ለማህበረሰቡ አስተላልፈው ነገር የታለቅ ወር ነው እና ሳያመልጠን እንጠቀምበት። ማሻላ አጭር ትልቅ መልእክት ደስ ይላል። በመጨረሻም ጥያቄ ልጠይቀ ለመለስ ዝግጁ ነህ? ረመዳን በስንተኛው አመተ ሂጅራ ተደነገገ? አላሁ አለምም መልስ ነው። ከኋላ ነግሮ አሳሳተ

ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ሙሐመድ ጀማል ባላለሁ፣ ከጉራጌ ዞን ወልቂጤ ከተማ ነዋሪ ነኝ። ረመዳን እንግዲህ ትልቅ ተቋም ነው። ለሙስሊሙ ዑማ ደግሞ ትልቅ እድልም ነው። ትላንት የነበሩ ሰዎች ከእኛ ጋር አብረውን የነበሩ ዛሬ የሉ ይህንን እድል ምናልባት ተጠቅመውበትም ያለፉ አሉ፣ እንዲሁም ደግሞ እድሉ ተሰጥቷቸው ያልተጠቀሙበት መልእክተኛው ነቢ ስ ላ ሰለምም ከረገሟቸው አላ ይጠብቀንና ሚንበር ላይ ሆኖ ሶስት ጊዜ አሚን አሚን አሚን ካሉባቸው ነገሮች አንዱ ረመዳን መጥቶ ረመዳን እድሉ ተሰጥቶ በረመዳን መለወጥ ያልቻለና ሳይጠቀምበት ያለፈ አላህ የረገመው ይሁን ብሎ ጅብሪል ሲላቸው አሚን ብለው የተቀበሉበት አንዱ ነው። እና እድሉ ከተሰጠን ትምህርት ቤት ነው። ምናልባት ነፍስያችን አሳስቶ ነው ጠላታችን ሰይጣን ደግሞ በተለያየ መጥፎ አህዋል ውስጥ አሳልፈን ስናበቃ የአላህ ሕዝነት ሆኖ ይህንን ረመዳን በአመት አንዴ ከተሰፈረልን እድሜ አንድ ወርን እንኳን ቢያንስ ቢያንስ ለአላህ መስጠት የምንቸገር ከሆነ ትልቅ አደጋ ውስጥ ስለምንሆን፣ ይህንን እድል ተጠቅመን የሰራናቸውን ጥፋቶች የሰራናቸውን መጥፎ ነገሮች ልናሳርምበት ያን ብቻ ሳይሆን ረመዳን ተጠቅመን ደግሞ ያንን ስነ ባህሪ ከረመዳን በኋላ ማስቀጠል ችለን ቀሪ ከተሰፈረልን እድሜ ቀሪዋን ደግሞ ለአላህ በአላህ መንገድ ላይ እስከ ፍጻሜው አድርገን ነገ ዘላለማዊ ህይወት አለና ይቺ አጭሯ ምድራዊ ህይወት ስንሻገር ነገ መሞት የሌለው ምናልባት እድለኞች ከሆንንና የአላህ ፍቃድ ከሆነ ሁሌም በመልካም ነገር ውስጥ ጀነት ውስጥ ልንገባ ልንገናኝ የምንችልበት ይሆናል። እና ያ ይሆን ዘንድ ይህንን ረመዳን እንደ መልካም አጋጣሚና እንደ ድል ተጠቅመን ያሉበን ጉድለቶች መሙላት መቻል አለብን የሚል መልእክት ማስተላለፍ እወዳለሁ። ለዚህ ደግሞ የአላህ ፍቃድ ይሁን እና የሱም ምሪቱ ይሁን ታክሎበት በመልካም እንደምናሳልፈው ተስፋ ልዳለ ይዛከላከል በጣም ነው ደስ የሚለው። እንደው በመጨረሻ ማጠር ያለች አጭር ጥያቄ ልጠይቅና ረመዳን በሂጅራ አቆጣጠር ስንተኛ ወር ነው? ረመዳን አስረኛ ስንተኛ ወር እንደሆነ ነው። ከረመዳን በኋላ ሸዋል እንደሚመጣ ቃለኝ ብትነገረኝ ብማርበት ደስ ይለኛል። ነግርሃላሽ። እናመሰግናለን የተወደዳችሁ ተመልካቾቻችን። ዘውትር በዚህ ሰዓት ሁልጊዜም እናንተ እንጠብቃችኋለን በቤታችሁ ሆናችሁ የምትከታተሉን፣ በቢሮችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉን፣ እንዲሁም በመንገዳችን ላይ